ለቀረጻም ቢሆን ተባባሪ ሆነው ፈልገው ክስም መመስረት እንደማይፈልጉ ተናግረው ነበር ማለት ነው። ታዲያ ይህንን ተከትሎ በዛሬው የፍርድ ቤት ውሎ ላይ ጥሩ የሆነ ዜና ተሰምቷል። ልጅቷ ቤተልሔም፣ የነገሩ ጠንሳሽ የነበረችው ማለት ነው፣ እዛው ችሎት ላይ ቀርባለች። ለቅድስት ድንግል ቁስቋምን በደብረ ቁስቋም ግብፅ እግዚአብሔር ቢፈቅድና ቢረዳን፣ ህዳር ስድስት የሚከበረውን የእናታችን የእመቤታችን የቁስቋምን የስደት መመለሷን በዓል በታላቋ ግብፅ እናከብራለን። ደረጀ ዘወይንዬ አስጎብኚ ድርጅት መንፈሳዊ ጉዞውን አዘጋጅቷል። በግብፅ ቆይታችን ከህዳር አራት እስከ ህዳር 14 በምናደርገው አባ ቢሾይ ገዳም የእናታችን የእመቤታችን የቅድስት ድንግል ማርያም ከስዕሏ ላይ ወዙ ጠብ ጠብ የሚልበት ኢትዮጵያዊ ሙሴ ጸሊምን፣ እንደዚሁም ታላቁ ማር ቅዱስ ሚናስ ገዳምን ስምዖን ጫማ ሰቢውን ገዳመ አዝቄትስንና ሌሎችንም ገዳማት ይጎበኛሉ። እንደዚሁም በግብፅ ቆይታችን ካይሮ ላይ ታሪካዊ የሆኑ ስፍራዎችንም ያያሉ። የእኛው መነሻ የሆነውንም አባይ መዳረሻውንም ይመለከታሉ። ስለዚህ የተሻለ ገዳማትና አድባራትን ታሪካዊ ስፍራዎችን ለመጎብኘት ከፈለጋችሁ ተቀዳሚ ምርጫው ደረጀ ዘወይንዬ አስጎብኚ ድርጅት ይሁን። ከህዳር አራት እስከ አስራ አራት ቆይታችን በግብፅ ይሆናል። ህዳር ስድስት የሚከበረውን የቁስቋምን በዓል ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በግብፅ እንድናደርግ ጥሪያችንን በፍቅር እናስተላልፋለን። ህዳር ስድስት ግብፅ ላይ እንገናኝ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን አገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ተነስተልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን፣ እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮች ማህበራዊ እንዲሁም መንፈሳዊ አጠቃላይ ሀገራችን ላይ የተከናወኑ ስላሉ አዳዲስ ጉዳዮች እያነሳን ወደ እናንተ እንደምናደርስ ይታወቃል። ለዛሬም እንግዲህ ከሰሞኑ እጅግ መነጋገሪያ ከነበሩት አበይት ጉዳዮች አንዱ የነበረው የባሩክ ወይም የብሩ ጉዳይ እንደነበር ይታወቃል። ከሁለት ሳምንት በፊት አንድ ቤተልሔም የተባለች ግለሰብ በቲክቶክ ፔጇ ላይ የድንግል ማርያምን ስዕል ስትቀዳድድ ያልተገባ ነገር ጸያፍ ቃላቶችን ስትጠቀም እንደነበር ይታወሳል። ይህንን ተከትሎ ታዲያ በርካታ መንፈሳዊ ሚዲያው ላይ ከፍተኛ እንቅስቃሴ ሲያደርጉ እየነበሩ ወጣቶች የተለያዩ ነገሮችን ሲያደርጉ እንደነበረ በህግ እንድትጠየቅም ሲገፋፉ እንደነበር ይታወሳል። በዚህም ምክንያት በዚህም ብቻ አላበቁም። በተለይ ደግሞ ከቅዱስ ቤተክርስቲያን ጎን በመቆም በክፉ ስሟ ሲነሳ ግንባር ቀደም ሆኖ ሲታገሉ ከነበሩ ወጣቶች ውስጥ አንዱ የነበረው ብሩክ እንደነበር ይታወሳል። እሱም እንግዲህ በመኖሪያ ቤት ሄዶ እንደነበር ይታወቃል። ለማስታወስ ያህል ቪዲዮ እናሳያችሁና እንመለስ።

ይህ አስነዋሪ፣ ይህ አሳዛኝ የብዙ ኦርቶዶክሳውያንን ልብ ያሳመመ እንዲሁም የገዳም አባቶች እንዲያለቅሱ ምክንያት የሆነን ማህበራዊ ሚዲያ ላይ የነበረን ጉዳይ ሁላችሁም ተመልክታችኋል፣ አይታችኋል። አሁን የምንገኘው ቅናት ከያዛቸው ኦርቶዶክሳያን ከጀርባዬ በጣም ብዙ ኦርቶዶክሳውያን አሉ። ዛሬ እዚህ ቤት ውስጥ ተገኝተናል። ይህ ጉዳይ የተፈጸመበት ቤት ውስጥ ነን። እንግዲህ እመቤታችንን ሥዕል አድነዋል። ስትተፋበት የነበረው በዚህ ላይ ነው። አሁን ቤት ውስጥ የለችም እንደተባለው። አዎ ኮዬ ነው። እኚህ እናት እያለቀሱ እጅግ በጣም በምሬት ውስጥ ነው የሚገኙት። የት እንዳለች አናውቅም። ይሄ በይቅርታ የታለፍ የሚል አይነት ልቦናም ኖሮን አይደለም እዚህ መጣ ነው። ነገር ግን አሁንም ቢሆን ይቺ ልጅ እቺ ትክክለኛዋ ፎቶዋ ነው። እቺ ልጅ የምታውቁ ሰዎች በጠቅላላ በውስጥ መስመር ባካችሁ አድራሻችሁ ስጡን እንላለን። እርሶም ላይ ልንፈርድ ቦትም አይደለም እዚህ የተገኘ ነው። ነገር ግን ወላዲት አምላክ እናታችን ናት። ብዙ ሌሊቶችን የማይነጉ ሌሊቶችን ያለፍንባት የማያልፉ ቀናቶችን ያሳለፈችን ድንግል ማርያም ነው። ይህን ነው ልንነግሮት የምንችለው። አዎ አሳይተሆናል፣ ክላሱን እዚህም እንደሌለች ነግረውናል። በመጣሽ ጊዜ ግን ለህግ አሳልፎ ይስጣል። ምክንያቱም ማተቦት ማተቦት፣ ይህን ዝም ብሎ አያደረጉ አይመስለኝም አደለ? እንደው አንድ እናትኖት፣ በእርግጥ ግን እናቶት ግን፣ እቺ ወላዲተ አምላክ ነው። እቺ ናት የተሰደበችው፣ እቺ ናት የተጠፋባት፣ እቺ ናት የተቀደደችው፣ አደለ? ስለዚህ ይህንን ኃላፊነት እንደው በእግዚአብሔር ስም ነው የምጠይቁት፣ ማለት በወላዲተ አምላክ ስም ነው የምጠይቁት እርስዎ ላይ አንዳችም ነገር እንዲደርስብዎት አንፈልግም። እንዳልኩ እኔ እናት የለኝም፣ የእናትን ፍቅር ግን አውቋለሁ። ከእናትም በላይ ደግሞ እናት እሷ ናት። ይህንን ነገር አደራዎት ነገር ስንመለስ እንግዲህ ታዲያ ይህን ቪዲዮ ማሰራጨቱን ተከትሎ በህግ አካላት ቁጥጥር ስር እንደነበር ይታወሳል። የክሱ ጭብጥም እንግዲህ የእገታ የሚል ነው፣ ሰውን በማገት የሚል ክስ ነበረ። ነገር ግን እገታ እንዳልሆነ እንግዲህ የህግ ባለሙያዎች ወይም ጠበቆቹ ደግሞ አራት ያህል ጠበቆች በዚህ ችሎት ላይ ተገኝተው ነበረ፣ ሲከራከሩለትም ነበር ማለት ነው። እንግዲህ እናቷ ተጠይቀዋል። ከዛ በኋላ ነጋሽ ሚዲያ ላይ እንዲሁም ደግሞ ቃለ ቀር ሚዲያ ላይ ቀርበው ስለነበረው ጉዳይ እናቷ ተጠይቀው አስረድተው ነበር። ልጄ አጥፍታለች። አስገድደውም አይደለም ቤቴ የመጡት ፈቅጄላቸው፣ ራሴ ፈልጌ ቤት ውስጥ እንደተገኙ እንዲሁም ደግሞ ለቀረጻም ቢሆን ተባባሪ ሆነው ፈልገው ክስም መመስረት እንደማይፈልጉ ተናግረው ነበር ማለት ነው። ከዚህ አንጻር ምናልባት ሕጉ እገታ ሊባል አይችልም ሲሉ እንግዲህ እንደ መከራከሪያ ያነሱት ነገር ነበር ማለት ነው። ታዲያ ይህንን ተከትሎ በዛሬው የፍርድ ቤት ውሎ ላይ ጥሩ የሆነ ዜና ተሰምቷል። በዋስ እንዲለቀቅ ተፈቅዶለታል ማለት ነው። እኛም እዛ ፍርድ ቤት ላይ ተገኝተን የነበረውን ነገር ስንከታተል ነበረ። ይህም ብቻም አልነበረም። ልጅቷ ቤተልሄም የነገሩ ጠንሳሽ የነበረችው ማለት ነው እዛው ችሎት ላይ ቀርባለች። እሷ ደግሞ ሁከትና ብጥብጥ በመፍጠር እንደተከሰሰች ለማወቅ ችለናል ማለት ነው። በእርግጥ ወደ ውስጥ መግባት አልቻልንም ነበር፣ ነገር ግን ሲወጡ ከጠበቆቹ ያገኘነው ምላሽ ነው እየነገርናችሁ ማለት ነው። ታዲያ ከዚህ ጋር ተያይዞ ከዚህ ቀደም እናትየው እንዴት ብለው ነበረ መክሰስ አልፈልግም ብለው የተናገሩትን ለማስረገጥ ያህል ቪዲዮ እኔና እንመለስ። እርሶ እነ ብሩክን ከሰው፣ እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት። ሊከሷቸው ይፈልጋሉ። አልፈልግም። እነሱ የመጡት ልጅቷ እንዲደበድቡ ነው። እርሶ ቤት ሁለት ነገር ማረጋገጥ ነው የፈለግነው፣ ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃችን ቃል ተናግረዋል። ከዛ ውጭ የለም።

እንግዲህ ከባሮክ መታሰር ብዙዎችም በጣም አስቆጥቶ ነበረ። ብዙዎችም በሁለት ሀሳብ የተከፈሉ ሰዎች ነበሩ። ቤታቸው ድረስ መሄድ አልነበረበትም፣ በዛ መጠንም እሳቸው ማናገር አልነበረበትም የሚሉ አስተያየት ሰጪዎች ነበሩ። የለም የተናገረበት መንገድ ትክክል ነው፣ ለቅድስት ድንግል ማርያም ጥብቅና መቆሙም ትክክል ነው ብለው ደግሞ ሀሳቡን ሲደግፉ የነበሩትም ይስተዋላሉ። እሱም ታዲያ የነዚህ ሀሳቦች የሰጠው ምላሽ ነበረ። የሄደበት ፈቅደው እንደነበረ ድንግል ማርያም ስትነካ እንደማያስችለው፣ እንዲሁ ደግሞ ነጋሽ ሚዲያ ላይ ቀርቦ ቃሉን ሰጥቶ ነበረ። እሱንም ቀንጨ ባርገ እና እንመለስ። ይቅርታ ለመጠየቅ ነው የመጣሁት ይቅርታ ይደረግልኝ ብዬ እንድሽለጠለጥና እንዳሽቃብጥ ደግሞም እንዳሽቋልጥ የምትጠብቅ መናፍቅ፣ እንዲሁም የመናፍቅን ሀሳብና አጀንዳ አጀንዳ አድርጋችሁ የምታራምዱ እናንተ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 ታዲያ እነዚህን ቪዲዮዎች አይተን ስንመለስ እንግዲህ ያው ፍርዱ እንደተለመደ ሁሉ ለእናንተ የምንተው ነው የሚሆነው። ነገር ግን ከቅርብ ጊዜያት ወዲህ ከቅዱስ ቤተክርስቲያን ጋር ተያይዘው ከስለ አድኖቿ፣ በአጠቃላይ ቅዱስ ቤተክርስቲያን ከምትገለገልባቸው መሳሪያዎች ጋር ተያይዞ አንዳንድ ግለሰቦች ያልተገባ ነገር ሲያደርጉ፣ ያልተገባ አስተያየት ሲሰጡ እየተስተዋለ ይገኛል። ይህንን ግን በግለሰብ ብቻ በመሄድ ችግሩን መፍታት እንደማይቻል ደግሞ እንዲሁ ጥንቃቄ እንደሚያስፈልገው ደግሞ አጽንተን ለመናገር እንወዳለን ከሚገባው በላይም ደግሞ ሴንሴቲቭ መሆን እንደማያስፈልግ ነው አሁን በርካታ ሰዎች እየተናገሩ ያሉት ማለት ነው። ምክንያቱም የድንግል ማርያምን ስም ባነሱ ስዕሏን በቀደዱት ሰዎች ልክ ደግሞ ስዕላቶቿን በወርቅ የሚያስጌጡ ስዕሏን ከፍ አድርገው እዚህ ብቻ አይደለም፣ በዓለም ላይ የድንግል ማርያም ስዕል እየተነሳ እየተወደሰ ሰዎች በፍቅር ከፍቅራቸው የተነሳ ደግሞ በማንባት የተለያዩ ቪዲዮዎችን ሰርተው በማሰራጨት ላይ ይገኛሉ። እነዚህም ቪዲዮዎችንና እንመለስ

ቤተሰቦቻችን ቅዱስ ቤተ ክርስቲያን ከምቼውም ጊዜ በላይ ትልቅ ፈተና የተጋረጠባት ጊዜ ላይ እንደሆነ ይታወቃል። የባለፈውን የመስቀል ፕሮግራምም እንግዲህ ለአብነት ያህል ማንሳት ይቻላል። አንዳንድ ሰዎች እጅግ ቅር መሰኘታቸውን ሲገልጹ ነበረ። በእርግጥ ፕሮግራሙ በሰላም ተጀምሮ በሰላም እንዲጠናቀቅ ከፍተኛ የሆነ እገዛ ላደረጉ የፌዴራል ፖሊሶች ምስጋናቸውን ሲያቀርቡ ነበር ግን ደግሞ በዛው ልክ ለወትሩ ጧፍ ከመሸ በኋላ እንደሚበራ ይታወቃል። ነገር ግን ቶሎ ፕሮግራሙ እንዲያልቅ የተደረገበት ረጅም ሰዓት እዛ እንድንቆይ አለመደረጉ ቅሬታን ፈጥሮብናል ሲሉ አንዳንድ አስተያየት ሰጪዎች ያጋሩትን አስተያየት እያየን ነበረ። እሱ ብቻ አይደለም፣ ፕሮግራሙ ሳያልቅ የሄዱ ሰዎች ነበሩ ማለት ነው። አባቶች በተለይም እንዴት እስከ ፕሮግራሙ ፍጻሜ ድረስ አይቆዩም የሚል ቅሬታንም ያነሱ ሰዎች አሉ። ከዛ ባለፈ ደግሞ አንድ አባት የካቶሊክ አባት ካርዲናል ይባላሉ እሳቸው እንግዲህ በቦታው ተገኝተው ነበረ እስከ ፕሮግራሙ ፍጻሜ ድረስ ደግሞ መቆየታቸው ምስጋናን እንዲቸሩ አድርጓቸዋል ማለት ነው ስለ መስቀል እንግዲህ በፊት በርካታ የተለያዩ ጥበቦች ይታዩበት ነበረ እንደዚህ አይነት ክስተቶች የተቀዛቀዘበት እንደሆነም እንዲሁ ደግሞ ጎን ለጎን ይህም ሀሳብ ሲሰጥ ነበረ በአንጻሩ ደግሞ በዓለም ላይ በከፍተኛ ድምቀት አረንጓዴ፣ ቢጫ፣ ቀዩ ድምቅ ብሎ በሚታይበት መልኩ በተለያዩ ክፍለ አለማት ላይ ሲደረግ ነበር ማለት ነው። እነዚህን አንድ ሁለት ምስሎች እናሳያችሁና እንመለስ። ለማንኛውም በዛሬው ዕለት በተለይም ደግሞ የብሩክን ጉዳይ ተከታትለን ወደ እናንተ መረጃውን እናደርሳለን ባልናችሁ መሰረት ነው የተገኘ ነው ማለት ነው። እንግዲህ በዋስትና እንደሚለቀቅ ዛሬ ፍርድ ቤቱ ወስኗል ማለት ነው። ከዛ በተጨማሪም ደግሞ እሷ ለችሎት ቀርባለች፣ ክስም ተመስርቶባታል። በዚህም ክስ ብጥብጥ እና ሁከትን በመፍጠር የሚል የክስ መዝገብ ነው የተከፈተባት ማለት ነው። ደስ ብሎናል። እሷ ላይም ይሄ ነገር በመሆኑ ማለት ነው። ሰዎች ይቅርታ ሊጠይቁ ይችላሉ። ሰዎች ስላደረጉት ነገር ሊጸጸቱ ይችላሉ። ነገር ግን ደግሞ ህግ፣ እንደ ህግ ደግሞ ህግ መከበር አለበት፣ አደለ? የህግ የበላይነት መረጋገጥ አለበት። ማንም የማንንም እምነት የማንንም የእምነት ተቋም የመተቸት ወይም ደግሞ ያልተገባ አስተያየት የመስጠት ጸያፍ ነገርን የማድረግ ማድረግ ማንም የትኛውም ተቋም የትኛውም ግለሰብ መብት የለውም። ሁላችንም በመከባበር በመቻቻል የምናቆማት ሀገር የምናቆማት በየእምነት ተቋማቶቻችን ደግሞ ለእምነት ተቃዋሞቻችን የምንታመን ለፈጣሪያችን የምንገዛ እስከሆንን ድረስ እጅግ ጥንቃቄ ልናደርግ ይገባል ማለት ነው። ምናልባትም ብሩክም ከዚህ አንጻር ምናልባት እንደው አንዳንዶች ጥፋት ነው ብለው በማሰባቸው የተነሳ እቤት ውስጥ ሄዶ ላደረገው ነገር ሲወጣ ማብራሪያውን ይሰጠናል ብዬ አስባለሁኝ ነገር ግን በዛ ልክ ባይሆን ምናልባት ነገሩ በዛ ልክ ትኩረት ላይ ሰጠው ይችላል የሚል እሳቤም አላቸው አንዳንድ ሰዎች ማለት ነው። ለማንኛውም እናንተ ስለዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት መስጫው ላይ አስፍሩልን። ብሩክን እንኳን ደሳለ ለማለት እንወዳለን። ቀጣይ በሌላ ሀሳብ በሌላ መረጃ የምንገናኝ ይሆናል። ስለተከታተላችሁ እናመሰግናለን። ትግስታችሁ አለው ነበርኩኝ ሰና ጊዜ ሆንላችሁ። ቁስቋምን በደብረ ቁስቋም ግብፅ እግዚአብሔር ቢፈቅድና ቢረዳን ህዳር ስድስት የሚከበረውን የእናታችን የእመቤታችን የቁስቋምን የስደት መመለሷን በዓል በታላቋ ግብፅ እናከብራለን። ደረጀ ዘወይንዬ አስጎብኚ ድርጅት መንፈሳዊ ጉዞውን አዘጋጅቷል። በግብፅ ቆይታችን ከህዳር 4 እስከ ህዳር 14 በምናደርገው አባ ቢሾይ ገዳም የእናታችን የእመቤታችን የቅድስት ድንግል ማርያም ከስዕሏ ላይ ወዙ ጠብጠብ የሚብልበት ኢትዮጵያዊ ሙሴ ጸሊምን እንደዚሁም ታላቁ ማር ቅዱስ ሚናስ ገዳምን፣ ስምዖን ጫማ ሰቢውን፣ ገዳመ አዝቄትስንና ሌሎችንም ገዳማት ይጎበኛሉ። እንደዚሁም በግብፅ ቆይታችን ካይሮ ላይ ታሪካዊ የሆኑ ስፍራዎችንም ያያሉ። የኛው መነሻ የሆነውንም አባይ መዳረሻውንም ይመለከታሉ። ስለዚህ የተሻለ ገዳማትና አድባራትን ታሪካዊ ስፍራዎችን ለመጎብኘት ከፈለጋችሁ ተቀዳሚ ምርጫው ደረጀ ዘወይንዬ አስጎብኚ ድርጅት ይሁን። ከህዳር አራት እስከ አስራ አራት ቆይታችን በግብፅ ይሆናል። ህዳር ስድስት የሚከበረውን የቁስቋምን በዓል ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በግብፅ እንድናደርግ ጥሪያችንን በፍቅር እናስተላልፋለን። ህዳር ስድስት ግብፅ ላይ እንገናኝ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት